ነ ፋሚሊዎች፣ እንግዲህ ነገ ትልቅ ፕሮግራም ተዘጋጅቷል። እንግዲህ አብዛኞቹ ሰዎች ለምን በጾም አደረግ እንዲሁም አማማት በሆነበት ጊዜ እንዴት ታደርጋለ ይህንን ሰርግ ምናምን እያሉ ብዙ ሰዎች ትንሽ እኛ ላይ አዝነዋል እና ያንንም በማስመልከት እንግዲህ እኛ ወደን ፈቅደን አልነበረም በጊዜ ያደረግነው አንዱ ለሰዎች ከጓደኞቻችን ድንገት ቀናቸው ደረሰባቸውና እኛ ደግሞ ፎቶ ፕሮግራም ብለን ነበር እንጂ ያዘጋጀነው እንደዚህ የሆነ ያላ ፕሮግራሙ ሰፍቶ እናገኘዋለን ብለን አላስብንም ነበረ። ግን ጊዜው ደርሶ ስናየው ፕሮግራሙ ሰፍቶ ምናምን ቦታው ላይ ስንገኝ ሰዎች ተገኝቶ ምናምን ስለነበረ በቃ ትልቅ ሰርግ መሰለ እንጂ እኛ አስበነው አልነበረም በጊዜው እና ያንን ነገር ደግሞ ለመካስ አብዛኛው ሰዎችም በጊዜው አልተመቻቸውም ነበረ። ስለዚህ በነገ ፕሮግራም ላይ ግን ብዙ ሰዎች ይገኛሉ። ባለፈው ከነበሩ ተጠፈጠፍ ሰዎች ይገኛሉ። እንግዲህ አሪፍ ፕሮግራም በድጋሚ የምናሳለ ይሆናል ማለት ነው። ፋሚሊዎቻችን ሁላችሁም እንግዲህ ጋብዘናችኋል። በድጋሚ ግን እንደ ባለፈው ነፃ አይደለም ይሄኛው። የትኛውም ሰው እንደ መግቢያ ተቆራጭ የሚያደረገው ነገር ይኖራል። ለእኛም አይደለም እሺ፣ ለመርከቡ ማለት ነው። እና በድጋሚ ያንን ፕሮግራም አዘጋጅ አብሽር እንግዲህ በድጋሜ በጎችን ነገ በጣም ከ አሰነበተው የሚበልጥ ዝግጅት አለ። እንዲሁም የመግቢያ ብር አለው፣ በነፃ አይደለም የሚገባው። አሁን በፊት ግን አልከፈላችሁም። ነገር ግን በድጋሚው ሁለተኛ ሰርግ ብዙዎችን ስለተቆጡ በጾም ለምን ታገባለህ ብለው ስለተቆጡ፣ አሁን ደግሞ እሱን ለመካስ ደግሞ በድጋሚ ሰርግ ልሰርግ ነው ብሎ እንግዲህ በጎችን ጠርቷል ማለት ነው። ያው እንግዲህ መግቢያ እየያዛችሁ ትገባላችሁ ማለት ነው። ምንም ማድረግ አይቻልም። ሰው ሀገር ላይ ተቀምጣችሁ ያሳዝናል እውነቴ ነው ምላችሁ። በጣም አስጠላኝ ይሄ አብረሽ የሚባል ግለሰብ ማለት ነው። እንግዲህ ዱባይ ላይ ተቀምጦ ልጆችን ለማለብ ነው የፈለገ። ደስ የሚል ልጅ ማርክ፣ ግን ይኸው ሰርጉን እንትን ብሎ ከእናቱ ጋር መዋሉ ይሄ ትልቅ ነገር ነው፣ ቤተሰብ ጋር መዋሉ። ይሄ ግን ገንዘብ ያጨለለው እና ገንዘብ ያሳበደው ነው ማለት ነው። እውነት ለመናገር እና በጣም ነው የተናደድኩት እኔ እንደራሴ እንደራሴ ማለት ነው። አስባችኋል፣ ትልቅ ዝግጅት አለ፣ መግቢያ ዝም ብሎ አይደለም ምናምን ምናምን እያለ። እኔ በጣም ነው የተናደድኩት ለመናገር ማለት ነው። እና ምን እንደምን ቃላት የለኝም። ለማንኛውም ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ እንዴት ናቸው? ደህና ናችሁ? ሰላማችሁ ይብዛ፣ ባላችሁበት በጤና እንዳርሽ ውድ ቤተሰቦች። እንግዲህ ለመላው የክርስትና እምነት ተከታዮች እንግዲህ ፋሲካን ለምታከብሩ ሁሉ ያው ምንም እንኳን ሰላም ባይሆንም የምናየው ነገር ባህል አለምኛ ባህል ልናስብ ይቅርና እውነት ለመናገር የምናስባቸው አእምሯችን ሌላ ላይ ነው። በጣም የተለያዩ ነገሮችን እያየን ነው። ከባድ ነው። ብቻ የእውነት ከማወራው በላይ በላይ በላይ ነው ማለት ነው ያለው ነገር ማለት ነው። ብቻ እንግዲህ የምታከብሩትን እንኳን አደረሳችሁ ማለት እወዳለሁ ማለት ነው። እኔ ግን ዘንድሮ እውነት ለመናገር ደብሮኛል። የሆነ ድባብ ሳይ ደብሮኛል፣ ደብሮኛል። ነገር ግን ደግሞ ለምን ባህልን ቤተሰብ ጋር አላከበርኩም ምናምን ብዬ ሳይሆን ያለው ነገር እንደምታዩት እንግዲህ ብዙ ነገሮችን እያየን ነው ብዬ ፌስቡኩ በቃ የሚዘገንን ለጀሩ እንትን የሚል የእውነት እኔ በስመ አብ ወልድ ይህንን ጊዜ ሳያዩ ያረፉ ሰዎች ይህ እንዳንዴ እድለኛ ናቸው ብዬ ነው የማስበው የምላቸው። የምናየው ነገር ሁሉ በቃ በጣም የሚያስጠላ በጣም የሚደብር ጊዜ ነው የእውነት። ምን እንደምል አላውቅም። በጣም በጣም ከማውራው በላይ ነው ማለት ነው። ብቻ ይህንን ጊዜ እንደሚመልስልን ተስፋ እናደርጋለን። መቼም ተስፋን ቆርጥም አይደለ ክርስቲያን ሁሌም ቢሆን ተስፋ ቆርጦ አያውቅም እና ይህን ሁሉ መከራ፣ ይህ ሁሉ ግፍ እንደዚህ የሚሰሩትንም እግዚአብሔር በቃ የንጹሐኑ ደም ፈርዶባቸው በቃ እንዲለን እጃቸውን እግዚአብሔር አንድ በታቸውን ቁርጥ እንዲያደርግላቸው እንዲያደርግልን የእውነት ምኞቴ ነው ማለት ነው እና እንግዲህ ውድ ቤት ሰዎች አጃይ በሚያስብል ነገር ድጋሚ ተመልሼ መጥቻለሁ ማለት ነው። በዚህ ቪዲዮ እንግዲህ ዛሬ የመጣሁበት አብርሽ እንግዲህ አብርሽ ታውቃላችሁ፣ ቤት ሰሞን ብዙዎችን ያናደደ ነው። ያው በስቅለት ምን ያገቡት በማለት በማማት አግብተዋል። ከዛ ባሻገር ደግሞ የመዳን በጎችን ነው እየደለሉ ያሉት ማለት ነው። ምክንያቱም እነዚህ ልጆች ለራሳቸው ሳያምርባቸው ለራሳቸው ጥሩ ነገር ሳይኖሩ ነው እንትን እያሉ ያሉት ታውቃላችሁ። ስለዚህ በጎች ድጋሚ አሁንም በጣም ደስ የሚል ዝግጅት አለ። አይደብርም፣ ግን አስጠላኝ። የምሬ ነው የምለው ይሄ ልጅ በጣም ያስጠላኝ። ቅርታ አድርጉልኝና ማለት ነው በዚህ ልክ እንደዚህ መግማማት ምን ይሉታል? እኔ ማርክን ሳላደንቀው አላልፍም፣ አለ ለመናገር ይኸው፣ ሰርጉን ቶሎ ቶሎ ታድሞ ታድሞ ሄዶ እናቱ እናቱ ጋር በዓልን ዋለ፣ ለእናቱ ሰርፕራይዝ አደረገ። ይሄ ነው ልጅ ማለት። ይሄ አብሬሽ ግን በጣም በቃ አሁን ብራ አሳብዶታል፣ ብራ ጨልሎታል። በዚህ ልክ ምን የሚሉት መግማማት ነው። ስለዚህ ይሄ ልጅ ራሱ ኢትዮጵያ ሄዶ ባህል ቤተሰቦቹ ጋር ከእናቱ ጋር ነበር ማግባት ያለበት፣ እንጂ ከእኔ እነዚህ መድሃን የሚባል ጭጽጌ የሚባሉ ዱሩም አልወዳቸውም። ይቅርታ አድርጉልኝ ና ማለት ነው። በእርግጥ ሰብስክራይብ አይደለኝም ማለት ነው። ግን በተቆራርጠው ምናም ምናም ስላቸው ወይ በሼር ስላቸው አይመቹኝም፣ ሁለቱም አይመቹኝም እና ከእነሱ ጋር ከዋላው ወዲህ በጣም ነው የሚያስጠላ እውነት ለመናገር ይሄ አብሽር የሚባለው ግለሰብ ማለት ነው። እና ቤተሰቦቹ ጋር ሄዱ እንደመዋል አሁንም በድጋሚ እንግዲህ የመዳም ቅመሞችን ሊያልብ ነው ማለት ነው አበጎቹ ሊያልብ ነው እንግዲህ ማርክ ግን ከሁሉም ነገር የለበትም። ወደ እናቱ ሂዶ እናቱን ሰርፕራይዝ መኪና አድርጓል። ደስ ይላል እውነት ለመናገር መስራት ያስከብራል። ይህ ሁሉ እንግዲህ የለምለም ውጤት ነው እና ማለት ነው። እንደዚህ አይነት መልካሞችን ያብዛልን ማለት ነው። ያው እሷ ናት እዚህ ያደረሰችው ማለት ነው ብላለች እናትየዋም። ከአሁን በፊት የለምለም ውጤት ነው ብላ ተናገራለች። ስለዚህ የለምለም ውጤት እንደሆን ሁላችንም እናውቃለን እና በጣም ደስ ይላል እውነት ለመናገር እሷንም ጭምር ነው ያኮራት ማለት ነው። ልክ እንደዚህ እንደ አብርሽ አይነት ሴታ ሴት ደግሞ የእውነት በጣም የሚያስጠላት ተግባማ። አሁን በተለይ ግምት ምት ምት ብሏል ማለት ነው፣ አብርሽ የሚባል ቅሌታም። ስለዚህ እንግዲህ በጎች ነገ አዲስ በጣም ዝግጅት አለ እና በድጋሜ መግቢያ ይዛችሁ ሲል በአርብስ ማሞል ግምር ለመነጋገር ራሱ አይደብረውም እንዴ ጭራሹ አለ ለመግቢያ ብሎ ቁጭ አላለም ጉድ ባይ ሸቃሌት ጉድ ባይ ሸቃሌት እና እኔ እንደዚህ የምታደርጉ ሰዎች በጣም ታሳዝኑኛላችሁ ምክንያቱም የሰው ሽንት ቤት እያጠባችሁ እናንተ ከነሱ ጋር እንደዚህ ማለቅለቅ እኔ ምን እንደሚሉ ታላቅ ማለቅለቅ የምታለቀልቁ ሰዎች እኔ በጣም ትገርሙኛላችሁ ነው አለቅላቂ ብላ ማለት ስለዚህ እንግዲህ ነገ ተጠርታችኋል ማለት ነው ሄዱና አለቅልቁ ማለት ነው። አለቅላቂዎች አ ሄዱና አለቅልቁ ማለት ነው። እና እንግዲህ በድጋሚ ሳያፍር እንደ መግቢያ ምናምን ምናምን ብሎ ተናግሯል ማለት ነው። አሁ ለመግቢያ ብር ከፍላችሁ ነው የምትገቡት ብሎ እንግዲህ አስጠንቅቋል ማለት ነው በጎችን። ስለዚህ እንግዲህ በጎችዬ፣ ነገ ለጀልባ ብር ከፍላችሁ ነው የምትገቡ። በስማት እውነት በሱ ለጀልባ ብር ከፍዬ እንትን ስመል አለ አንድ ለተራ ብሰው ብሰጥ እኔ እንዴት አለ እንዴት መረቅ ነበር ያርጋችሁ ማለት ነው እናንተ። በጣም ነው ያለው ነገር ማለት ነው። በጣም ያሳዝናል። በጣም ነው ያዘንኩት። እውነት አነጋገሩ ራሱ ሁሉንም አላየሁትም፣ እውነት ለመናገር ማለት ነው ሁሉንም አላየሁትም። ማነጋገሩ በጣም ነው የዘጋኝ ለምን ይስልኝ ማለት ነው ግን፣ ያው ቆራርጠው ለካውት ነው እንጂ ቻናሉን ካየው ተውኩት ማለት ነው። ምክንያቱም አንድ ክርስቲያን በማማት ስለማይገባ ማለት ነው። በማማቱ ነው ያገቡት እነዚህ ልጆች ማለት ነው። ምንም እንኳን ይቀርታ ቢሉም እኔ ከዛን ወዲህ አስጠልተውኛል። ምክንያቱም እነሱ ሳያውቁ ቀርተው ሳይሆን በቃ ችግራቸው እነሱ ለብር ብለው ስለሆነ ለዛ ነው እንግዲህ፣ ያው ምንም ማድረግ አይቻልም። በጣም ያሳዝናል በጣም ያሳዝናል ማለት ነው። ውድ ቤተሰቦች፣ ምንም ማድረግ አይቻልም። አንዳንዴ ብር የሰው ልጅ በቃ ብዙ ነገር ያሳስታል ከብዙ ነገር ያሳስታል ማለት ነው። ምንም ማድረግ አይቻልም እንግዲህ። መግባቱ መግባቱ ስለዋል መመዝመር ሄድ ማሙዘው ይሄ ማሙት ትላላችሁ እና ይሄ ነው ማለት ነው እንግዲህ ቤተሰቦቹ። በተረፈ እንግዲህ በዓልን የምታከብሩ ሰዎች መልካም በዓል ብያለሁኝ፣ ማለት ነው ወሬ ለበዛባችሁ ለቻናሉ አዲስ የሆናችሁ ሰዎች ቤተሰቦቹ ማለት ነው። እና አመሰግናለሁ፣ ሰላማችሁ ይብዛልኝ። እንግዲህ ይህን ምርጦች ምርጣ ምርጦች እና በጣም ያዝኛለሁ። አብሽ ነገር ነው፣ በጣም ነው ያዘውንኩት። ሰላማችሁ ዛሬ ልተኛ አቦ